የጌታ ጸጋና ሰላም ቸርነትና ምህረት በሁላችሁ ላይ ይሁን። ኢየሱስ ይወዳችኋል። ሃሌሉያ። ሕያው ሰዓት ክፍል 27 ራእይ መጽሐፍ ምዕራፍ 20 ቁጥር 15ን አነባለሁ። በኢየሱስም በዚህ ክፍል ያለውን ቃል ሰምታችሁ ዛሬ ንስሐ ግቡ፣ አሜን። ለምን ንስሐ አልገባ? ኢየሱስ የሌለው ወደ ምን ይጣላል? ካላችሁ እንዲህ ይላል፣ በኢየሱስም አነባለሁ። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በሳት ባሕር ውስጥ ተጣለ፣ ይላል። ውድ ወንድም፣ ስምህን በአጀንዳ ላይ እንድታጽፍ አይደለም። መጽሐፉ ወይም የእግዚአብሔር ቃል የሚናገርም በኢየሱስ ክርስቶስ ያላመነ በሳት ባህር ተጣለ። የስ ስለዚህ ፈጥናችሁ በኢየሱስ ክርስቶስ አምናችሁ ከሳት ባህር እንድትድኑ የምስራችን እላችኋለን። ከሳት ባህር ያዳነን ኢየሱስ ክርስቶስ ለዘላለም ከፍ ይበል። አሜን፣ ክብር እንሰጠዋለን።

በህይወት መዝገብ ስለተጻፈ እናመሰግናለን። ስማችን በህይወት መዝገብ ስለተጻፈ እናመሰግናለን። ከጥፋት እሳት ስላዳንከን እናመሰግናለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን። ካትወስ ሃሌሉያ አሜን አሜን። መዝሙረ ዳዊት